አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህሌን ሀባይብ እንዴት ናችሁ? ምንሊድን ብያለሁኝ። ሀባይብ እንዴት ናችሁ? ኩልሰና አንቶ ጠይቢን። በዓሉ እንዴት እንዴት ይዟችኋል? እኛ የበዓል ዝግጅት እንግዲህ ይኸው በጧዋቱ ተነሳን፣ ገንፏችንን በላን። ጧት ጧት ቁርስ ገንፎ እንደዛ ነው የሚበላው እንግዲህ እኛ ሀገር፣ ገንፏችንን በላን። አሁን ያው ወደ ሶላት ልንሄድ ነው ማለት ነው፣ የኢድ ሶላት። ለኔር ስለሆነ ልብሳቸውን ልጆቹን እየቀያየርኩላችሁ ነው። ብቻ ዛሬ እንግዲህ አብረን ነው የምንውለው። ኢድን ሁሌ አብረን እየዋለን ነው። እና ብሎግ የተመችቷችሁ ሁሌ ለምታበረታቱኝ ጓደኞች በጣም በጣም አመሰግናለሁ ወኞዶች እና እንደዚህ በጧት ነው የተነሳሁት አጫጭ አስጉኝ ቤቴ ላይ ማለት ነው እና እንቅልፍ የሚባል ነገር እንግዲህ አይታሰብም። ማታ ከሱቅ ለራሱ ወደ ስምንት ሰዓት ነው ከሌሊቱ የመጣሁት እና ሀባይብ አንግቼ ነው ያው መተኛ አይታሰብም። በበዓሉ ቀን እንግዲህ ማንቀላፋታችን አይቀርም ማለት ነው ውዶቼ። ኢንሻአላህ እንግዲህ አንዷን ቀን እንችላታለን አ አንቀላፋም ብዬ ተስፋ አደርጋለሁኝ። እንደዚህ ኮኪሶችን፣ ቸኮሌት ምናምን አዘጋጀሁኝ። ለምን ከሶላት በኋላ እንግዳዎች ዚያራ ይመጣሉ። ደስ ይላል ብቻ ኢትዮጵያ እንደዚህ እንግዲህ ኮኪሱ በጣም ጣፋጭ ነው እና በጣም ቆንጆ ነው። እንደዚህ አንዳንዴ ማለት ነው የሚሰሩት፣ አንዳንድ ቤቶች የሚሰሩት ማሻ አላህ ተባረቀላ ነው። ብዙ ጊዜ ቤት ውስጥ ስሰራቸው እንትን ይላሉ፣ ትርቡሽ ትርቡሽ አይሉልኝ። ምን እንደሆነ አላውቅም። እስኪ በደንብ የኮኪስ ባለሙያ የሆናችሁ ልጆች ሼር አድርጉልኝ፣ መስራት ፈልጋለሁ። ብዙ ጊዜ ቤት እሰራለሁ፣ ግን እንደዚህ አይሆንልኝም ማለት ነው። እንግዲህ ውዷ ጓደኛዬ ካር ቡልካልኛለች፣ በጣም በጣም ከልባ አመሰግናለሁኝ። ሌላ ቾኮሌት ምናም ገዛ ስጭ የጨማመርኩበት ብቻ ሙሉ ቤቴን ብኩሬን ጭስ አድርጌ ነው የሚሄደው ማለት ነው። ደስ ይላል ብቻ። የኢድባብ በጠዋት እንደዚህ ሀገር አድርጌ ወደ ሶላት ነው የምንሄደው ማለት ነው እና ልጆቼን አለባብሼ ቤቴን አዘገጃቼ ጨርሻለሁኝ። እስኪ አብረን ሂደን ደግሞ እንሰግዳለን ማለት ነው። በነገራችን ላይ ውጭ ሀገር ላይ ብዙዎቻችሁ የሶላት እንደዚህ የመስገድ ምናም ላይመቻች ይችላል፣ እና ደስ ይላል ብቻ ይከፋል። እኔ ስለሞከርኩት ማለት ነው። አልሐምዱሊላ እኔ ግን ሀራም ጎን ስለነበርኩኝ በደንብ ነበር እየሄድኩ ምሰግደው እና የሴት ክላሴንም እንደዚህ መጋረጃዎችን ፈታፈታ አድርጌ ፏፏ አድርጌ አጫጫ አስኩባቸው ማለት ነው። እስሚ ሀዲያ ማታ አምጥቶልኛል። ከሳውዲ ከመጣ ሰው ነው የገዛውልሽ ብሎኝ እንደሞ ወድ ያቃል ማጫጫሽ በጣም ነጭ ስም ወደው እና ቡኩር ገዝቶልኛል ማለት ነው። ውዱ ባለቤቴ በዚህ አጋጣሚ ከልብ አመሰግነዋለሁኝ። እና እንደ እንግዲህ ቤቴን ፏፏ አድርጌ በጣም በቃ አጠንኩት በሉት በቃ እና ደስ ይላል ሀባይ በጣና እንዴት አቃላችሁ ስራ ብዝት ይልና ክፍት ይላችኋል ከዛ ግን ደግሞ ስንተ አምና ጾም አምና ይሄንን ኢዳይቶ ይሄንን ጾም አይቶ ዘንድሮ ያላየዋልና አልহামዱሊላህ ረብል ዓለሚን ማለት ማንዳ እንዴት ነው ማለት ነው እና አልহামዱሊላህ ካልጆቼ ጋር ከሙሉ አፊያ ጋር አላህ ለዚላ ተደረሰኝ አልሐምዱላ ረብል ዓለሚን እላችኋለሁ። እናንተንም ያሰባችሁትን ሁሉ አሳክቶ አላ ለአገራችሁ ያብቃችሁ እላችኋለሁ። ዘንድሮ በተለይ ኢድም በቤቴ ነኝ። አልሐምዱላ ከቤት ከቤት ኪራይ ተገላግየ እላችኋለሁ። እንደዚህ እንግዲህ እቻት ትንሿ ልጄም አምና በዚህ ሰዓት ወደ ውስጥ ነበረች፣ ዘንድሮ ደግሞ እንደዚህ ተቀላቅላናለች። አልሐምዱላ ረብል ዓለሚን እንደዚህ አንድ አይነት አለበስኳቸው ደስ ብሏቸዋል ማለት ነው። በነገራችን ላይ ማሻአላህ ትንሿም በጣም ብልጥነች እህቷ የምታደርገው ነው የምትከታተለው። እና ሶላት እንግዲህ ይዘናቸው እንሄዳለን ማለት ነው ሀባይብ እና ደስ ይላል። ብቻ ምንም በቃ ልጅ ተሸክማችሁን ብትሄዱም ብታንጫጩ ሁሉም እያንጫጫ ነው የሚሄደው። እና የኢድ ባቡ በጣም በጣም ነው ደስ የሚለው። እንደዚህ ነው ፎቶ እነሳልኳቸው። ሚራ ላይ አኩርፋለች። ለምን ለመሄድ በጣም ነው የቸኮለችው። በተለይ ከሶላት መልስ አያቷ ቤት ስለምንሄድ እዛ ጓደኛዋለች እዛ ለመሄድ በጣም ስለቸኮለች በቃ ተናዳለች። ተናዳለች መሳቅ ለራሱ አልፈለገችም። እና የመጀመሪያ ልጅ እንደዚህ እንግዲህ ቀበጥም ነው ይባላል። እሷ ግን የሆነ ነገር ከፈለገች በቃ አሁን የግድ ነው የምትራመደው። በቃ የግድ እየተጎተተች ሁሉ ማለት ይቻላል። አባቷ ቢያባብላትም አሰማ። እና እንዶቼ እንደዚህ እንግዲህ ወደ ባጃጃችን ገብተን ሶላታችን እንሄዳለን። በነገራችን ላይ ትናንትና ሜሽ ምናምን እየተሰራን ያው የቀን የቀን ውሎይን እያካፈልኳችሁ ነው። ይሄ ነገር ሀራም ነው፣ ዱኛ ጠፊ ነው ምናምን ያላችሁ ልጆች አላችሁ፣ መቀንደብ ያላችሁኝ ማለት ነው። ይሄ መቀንደብ ሳይሆን ያው እዚህ ጋር እኔ ሀራም ነው ሀላል ነው ለማለት ሳይሆን፣ ግን ይሄንኛው ሜሽ ነው ሂና ነው ማለት ነው ቅንድባችን ላይ የምንጠቀመው እንጂ ቅንድባችንን አናስነካም። ይሄ ጸጉር ማንሳት ምናምን በጭራሽ አንሞክረውም። እኔ በራሴ ሞክሬውም ማላቅም፣ እህቶቼ የሚሞክሩት አይመስለኝም ውዶቼ። እና የሴትና የወንድ መንገድ ዘንድሮ አለያይተውታል። በጣም ደስ የሚለው ነገር፣ በፊት እየተጋፋን ነበር አንድ ላይ የምንሄደው፣ አሁን ግን የሴቶችን በዚህ በኩል የወንዶችን ደግሞ በላይኛው በኩል መግቢያ አድርገዋል። ስገባ ሰው ጢም ብሏል። ውዶች የጢም ልጄ ደግሞ እምቢ ብላኝ ከአባቷ ጋር ነው የሄደችው እና እኔ ብቻ ይነበር ሄድኩት እና ያ ሳዲ መሄድ አልቻለችም። ራህመትም ሁለቱም እንግዲህ የሴት ጉዳይ ሆኖባቸው ሶላት ስለሌላቸው መሄድ አልፈለጉም። ግን መሄድ ይፈቀዳል መሰለኝ እነዚህ ሀይድ ላይ መሆናችሁ እነሱ ግን ያው መሄዱን አልፈለጉትም። አንዳንዱ ላይ ህመም ይኖራል ታውቃላችሁ። አንዳንዱ ላይ ደግሞ እስከዚህም ነው ማለት ነው። እኔ በራሴ አልሐምዱሊላሂ ረቢል ዓለሚን ምንም አይነት ነገር የለብኝም እላቸዋለሁኝ። ብቻ ደስ ይላል። እስኪ ተከናቀት

እኔ እኮ ፎሎ ካላደረጉኝ ዛኛው ቻናል ላይ አልመጣም ብዬ ነበር። አሁን ደም ታስገብኛለህ። ያንተ ቻናል አይደለም፣ ያንኛው ሄደው እንዴት እስማኤል ፈርኒቸር ተብሎ እስከዛ መቶ ሺህ ዛሬ። ለማንኛውም ስጦታ ምሰጠኝ ቀን ነበር እኮ እኮ ግን

ለምን ሰጠው? ሰው ሰጣለሁ። ለነሱ ለሚያስደስታቸው ወላሂ እሰጣለሁ። ወስናት፣ አዎ ሀያ ሺህ ብር ነው። ሀያ እነሱ ብቻ መቶ ሺህ ያስገቡኝ። እኔ እነሱ ለሚፈልጉት ለሀብታም ሰጠው ካሉ ለሀብታም ሰጠው አለው። እንጂ ቀረብ በሉ፣ ቀረብ በሉ። አይበቃም፣ ቀረብ ይበሉ። እንደዚህ ብራአለ እን በነፃ አጨብጭቡ።